በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት 26 በስንክሳር ታስበው የሚውሉ ቅዱሳንና ቅዱሳት እንዲሁም የወንጌል ንባባት ጢሞቴዎስ አሃዱ እምሰብአ ወክሌቱ አርድት ወአሃዱ እምሰብአቱ ዲያቆናት ወረፍተያ እቆብ

ምዕራፍ 13 ከቁጥር 54 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ወደ ሀገሩም መጣ። እስኪደነቁ ድረስም በምኩራባቸው አስተማራቸው። እንዲህም ይሉ ነበር፣ እንግዲህ ይህ ሁሉ ጥበብና ተአምር ከየት ተሰጠው? ይህ የጠራቢው የዮሴፍ ልጅ አይደለምን? የእናቱ ስምስ ማርያም አይደለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደለምን? እንግዲህ ይህ ሁሉ ጥበብና ተአምር ከየት ተሰጠው? እያሉ ስለ እርሱ ያንጎራጉሩ ጀመር። ጌታችን ኢየሱስ ግን ነቢይ በሀገሩና በወገኑ እንጂ በሌላ የማይከብርበት የለም አላቸው። ባለማመናቸውም ምክንያት በዚያ ብዙ ተአምራትን አላደረገም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ አንድ ከቁጥር ዐሥራ አምስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፣ ከእናቴ ማሕፀን ለይቶ ያወጣኝ እግዚአብሔር በወደደ ጊዜ በጸጋው ጠራኝ። በስሙም ለአህዛብ ወንጌልን አስተምር ዘንድ በእጄም የልጁ ክብር ይታወቅ ዘንድ ልጁን ገለጠልኝ። ያን ጊዜም ከሥጋዊና ከደማዊ ሰው ጋር አልተማከርሁም። ከእኔ በፊት ወደ ነበሩት ወደ ሐዋርያትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ ሀገር ሄድሁ። ዳግመኛም ወደ ደማስቆ ተመለስሁ። ከሦስት ዓመት በኋላ ግን ኬፋን ላየው ወደ ኢየሩሳሌም ወጣሁ። በእርሱ ዘንድም ዐሥራ አምስት ቀን ሰነበትሁ። ነገር ግን የጌታችን ወንድም ያዕቆብን እንጂ ከሐዋርያት ሌላ አላየሁም። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚህም በኋላ ወደ ሶርያና ወደ ቂልቅያ አውራጃ መጣሁ። በክርስቶስም ያሉት የይሁዳ ሀገር ማኅበረ ክርስቲያን ፊቴን አያውቁም ነበር ነገር ግን ቀድሞ ምእመናንን ያሳድድ የነበረው እርሱ በፊት ያጠፋው የነበረውን ሃይማኖት ትምህርት ዛሬ ይሰብካል ሲባል ወሬን ይሰሙ ነበር። ስለ እኔም እግዚአብሔርን ያመሰግኑት ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ዮሐንስ መልእክት ምዕራፍ ሁለት ከቁጥር 10 እስከ 28 ያለው ኃይለ ቃል እንዲህ ይላል፣ ወንድሙን የሚወድ ግን በብርሃን ይኖራል በእርሱ ዘንድም መሰናክል የለበትም። ወንድሙን የሚጠላ ግን እርሱ በጨለማ አለ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማው አይኑን አሳውሮታልና። ልጆቼ ሆይ በስሙ ኃጢአታችሁ ተሰረዩላችኋልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎልማሶች ሆይ ክፉውን ድል ነስታችኋልና እጽፍላችኋለሁ። ልጆቼ ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ በመጀመሪያ የነበረውን አውቃችሁታልና እጽፍላችኋለሁ። ጎልማሶች ሆይ ብርቶች ናችሁና የእግዚአብሔር ቃልም በእናንተ ዘንድ ጸንቶ ይኖራልና ክፉውንም ድል ነስታችሁታልና፣ እጽፍላችኋለሁ። ዓለሙንና በዓለም ያለውን አትውደዱ። ዓለሙን የሚወድ ግን የአብ ፍቅር በእርሱ የለም። በዓለም ያለው ሁሉ እርሱም የሥጋ ምኞትና የአይን አምሮት፣ ስለ ገንዘብም መመካት ከዓለም እንጂ ከአብ አይደለም።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 በእናንተ ዘንድ ጸንቶ ይኖር። ቀድሞ የሰማችሁትም ትምህርት በእናንተ ዘንድ ካለ እናንተም በአብና በወልድ ትኖራላችሁ። እርሱም የሰጠን ይህች ተስፋ ለዘላለም ሕይወት ናት። ስለሚያስቷችሁም ይህን ጽፌላችኋለሁ። እናንተ ግን ከእርሱ የተቀበላችኋት ቅባት አለቻችሁ፣ በእናንተ ዘንድም ትኖራለች። ማንም ሊያስተምራችሁ አትሹም። ነገር ግን የእግዚአብሔር መንፈስ ሁሉን ያስተምራችኋል። የታመነም ነው፣ ሐሰትም አይደለም። እንደ ተማራችሁትም በእርሱ ኑሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ስድስት ከቁጥር አንድ እስከ ስምንት ያለው ኃይለ ቃል እንዲህ ይላል። በዚያም ወራት ደቀ መዛሙርት በብዙ ጊዜ ከግሪክ የመጡ ደቀ መዛሙርት በአይሁድ ምዕመናን ላይ አንጎራጎሩባቸው። የዕለት የዕለቱን ምግብ ሲያካፍሉ ባልቴቶቻቸውን ቸል ይሉባቸው ነበርና አስራ ሁለቱም ሐዋርያት ሕዝቡን ሁሉ ጠርተው እንዲህ አሏቸው የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ወንድሞቻችን ሆይ ከእናንተ ወገን በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ሰባት ሰዎችን ምረጡ፣ ለዚህ ሥራም እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማስተማር እንተጋለን። ይህም ነገር በእነርሱ ዘንድ የተወደደ ሆነ። ሃይማኖቱ የቀናና መንፈስ ቅዱስ ያደረበትን ሰው እስጢፋኖስን፣ ፊልጶስን፣ ጵሮኮሮስን፣ ኒቃሮናን፣ ጢሞናን፣ ጴርሜናን፣ ወደ ይሁዲነት የተመለሰውን የአንጾኪያውን ኒቆላዎስንም መረጡ። በሐዋርያትም ፊት አቆሟቸው። ጸልየውም እጃቸውን በራሳቸው ላይ ጫኑ። የእግዚአ ብሔርም ቃል ከፍ ከፍ አለ። በኢየሩሳሌምም ምዕመናን እጅግ በዙ። ከካህናትም መካከል ያመኑ ብዙዎች ነበሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአ ብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 113 ከቁጥር 22 እስከ 23 ይዌስክ እግዚአ ብሔር ላዕሌክሙ ላዕሌክሙ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 ሰዎች ሰላም ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማቸው ያድርበታል፤ ያለዚያ ግን ሰላማቸው ይመለስላቸዋል። በዚያም ቤት ተቀመጡ፣ ከእነርሱ የተገኘውንም ብሉ ጠጡም፣ ለሠራተኛ ዋጋው ይገባዋልና። ከቤትም ወደ ቤት አትሂዱ። ወደ ማናቸውም ከተማ ብትገቡ የዚያ ከተማ ሰዎችም ቢቀበሏችሁ ያቀረቡላችሁን ብሉ፣ በውስጧ የሚገኙትን ድውያንንም ፈውሱ፣ የእግዚአብሔርም መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ ማናቸውም ከተማ ብትገቡ የዚያሽ ከተማ ሰዎችም ባይቀበሏችሁ ወደ አደባባይዋ ወጥታችሁ የእግራችሁን ትቢያ አራግፉ፣ እንዲህም በሉ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን። ነገር ግን የእግዚአብሔር መንግሥት ወደ እናንተ እንደ ቀረበች ይህን እወቁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።